በዛሬ ዕለት ወደ አኺራ መሻገራቸው የታወቀው ሀጅ ዑመር እድሪስ የተወለዱት በቀድሞ አጠራር በወሎ ክፍለ ሀገር በወረሂመኖ አውራጃ በአሁኑ ለጋምቦ ወረዳ ገነቴ በምትባል መንደር ግንቦት 21 1929 ነው። ገና በለጋ ዕድሜ የእውቀት ፍቅር በልባቸው ሰርጾ ገበሬ አባታቸውን አስፈቅደው የእስልምናን እውቀት ለመቋደስ የህይወት መንገድ መጀመራቸውን በህይወት ሳሉ በሰጧቸው ቃለ ምልልሶች ተናግረዋል። ሀጅ ዑመር ከ50 ዓመታት በፊት ወደ አዲስ አበባ የተጓዙት የመምህራቸውን የሐጅ መሐመድ ሳኒ ሀቢብን ፈለግ በመከተል ነው። እዚያም የተጓዙት በደርግ ዘመን የእስልምና ጉዳዮች ሊቀመንበር ከነበሩት ሐጅ መሐመድ ሳኒ ሀቢብ ዘንድ ጀምረውት የነበረውን ትምህርት ለመቀጠል እንጂ ከከተማዋ ጋር አብሮ ለመኖር እንዳልነበረም ይገልጹ ነበር። ሙፍቲ በህይወት በነበሩበት ጊዜ ሙፍቲ የሐጅ ዑመር እድሪስ ወደ አዲስ አበባ ከመጡ በኋላ በተለይም በዋነኛነት በኑር መስጅድ የቁርአን ተፍሲር ያስተምሩ ሲሆን በመኖሪያ ቤቶችም በርካታ ደረሶችን ያቀርቡ ነበር። ተቀዳሚ ሙፍቲ ሐጅ ዑመር እድሪስ በኢትዮጵያ እስልምና ጉዳዮች ምክር ቤት በተለያዩ እርከኖች ያገለገሉ ሲሆን የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት በመሆን ከለውጡ በኋላም ማገልገላቸው የሚታወቅ ነው። ሙፍቲ ሐጅ ዑመር እድሪስ ሕክምናቸውን ሲከታተሉ ከቆዩ በኋላ በዛሬው ዕለት ወደ አኼራ ሄደዋል። የሙፍቲ ሀጁ መርድሪስን መሞት ተከትሎ የተለያዩ አካላቶች ሀዘናቸውን እየገለጹ ሲሆን የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተቀዳሚው ሙፍቲ ሀጁ መርድሪስ የተሰማቸውን ሀዘን ገልጸዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሀጁመር እድሪስ በማረፋቸው ሀዘን ተሰምቶኛም ብለዋል። አያይዘውም ሙፍቲ ሀጁመር እድሪስ በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጉዳዮች ጠቅላይ ምክር ቤት በሕግ እውቅና እንዲኖረው ያደረጉትን አስተዋጽኦ ሁሌም እናስታውሰዋለን ሲሉ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ገልጸዋል። የሙፍቲ ሀጁመር እድሪስን ቀብር ለማስፈጸም ኮሚቴ መዋቀሩ የተገለጸ ሲሆን የእርሳቸውን በሀገር ደረጃ ያላቸውን ተቀባይነት በሚመጥን መልኩ የሽኝት መርሃ ግብሩ እንደሚከናወን ተገልጿል። ሀሩን ሚዲያ በሙፍቲ ሀጁ መረደሪስ የተሰማንን ሀዘን እየገለጽን ለወዳጅ ዘመዶቻቸው ለቤተሰቦቻቸው መጽናናትን እንመኛለን።